ዛሬ ደግሞ ቁርስ የለም። ይኸው እያየኸኝ አይደል? እየሰራሁ ምን? ዛሬ ቁርሳችን ጥቅስ ነው ማለት ነው? የምን ጥቅስ? ማን ነው? የምን ጥቅስ? ጥቅስ ነው መቼም። ወረቀት ላይ ከሰፈረ ምንም ቢሆን ትንሽ መንፈስን የሚመግብ ጥሩ ጥቅስ መሆን አለበት። ለነገሩ ይሁን ባክሽ፣ ከአንቺ ሰውነትን የማይጠግን ቁርስ መንፈስን የሚመግብ ጥቅስ ይሻላል። ዛሬ በጠዋቱ እኔ ላይ ያስነሳ በልታጠብናና ከነገር ምግቡን ብትበላ ይሻላል። ለምን ነው የምታጠበው? ቁርስህን አትበላም እንዴ? ለጥቅስ ነው እንዴ የምታጠበው? ይልቅ ስጭኝና ነበብ ነበብ አድርጌ ጠቀስ ጠቀስ አድርጌ ልሂድ። ምን ሆነሃል ዛሬ? ደህና አይደለህም እንዴ? እንጃ ዝም ብሎ እንዲሁ ዝም ብሎ ጭንቅ ጭንቅ ይለኛል። ዝም ብሎ ሆዴን ባርባር ይለዋል፣ ይከፋኛል። ምን ነው ምን ነው? በሲ አይዞ በቃ ሁሉም ቀኖች እኮ ደስ አይሉ፣ ግን እኛ ልናስተካክላቸው እንችላለን። ግዴለህማ አሁን ግባና ታጠብ፣ ቀለል ይለሃል። ምንም ባረግ ዛሬ የሚቀለኝ አይመስለኝ። በያል ግባና ታጠብ፣ ግዴለህ፣ ቀለል በስዬ። አመሰግናለሁ በስዬ እ ባል ያደለ እንዴ ደስ አይባልም። እሱማ ግዴታሽ ነው እንደሱም አይባልም። እኔ ወድጄ ፈቅጄ ነው እንጂ ማና አባቱ ያስገድደኛል። ማናባቱ! አዎ ማናባቱ ያስገድደኛል። ቴ ቀኑ እኮ ነው፣ ሽ ማይፈረድብሽ የሚሆን ማናባቱ አለቀለት። በስንቱ አንተ እንደ ወድቀነው እንደ በስዬ፣ ምን ላይ ወድቀነው እንደዚህ የተገለበጥከው በስዬ፣ ልቆቆሽ ፈብ ዛሬ ገና ከእንቅልፌ ስነቃ ጀምሮ ተጫጭኖኛል። ነፍሱን ይማረውና አያቴ መጥፎ ቀንንና ጥይትን ዝቅ ብሎ ነው ማሳለፍ፣ ይል ነበር። ግን አሁን ሲገባኝ ባለትዳር ስትሆን መጥፎ ቀንህን እንኳን ዝቅ ብለህ የማሳለፍ ነፃነት የለህም። ይኸው ታጠብ ይቀልሃል ብላ እንክትክቴን አስወጣች። እንግዲህ ከዚህ በኋላ ያለው ቀንን ያሳምርልኝ እንጂ ይሸኮኛል። ይሁን የቀን ጎዶሎ የሆነ ቀን አረ በናትህ እሱን ፎጥ አጣለው። ለምን አትተይኝም? እኔ እልሽልህ ተይኝ፣ ታሸው እኮ ሁለመናዬ፣ ታሸ አላየሽልም እንዴ? ተጠምዝዤ እንደ ፋሽኮ መክፈቻ ባናቴ ተተክዬ። አዎ ተይኝ፣ ራሴን ላስታምበት። የእኔ እህት ተይ። የእኔ እህት? አዎ የእኔ እህት ነው ያልከው። ምነው በዛብሽ? ኧረ ደግሞ እህት ሆንኩኝ። እሱንም እኔ ሆኜ ነው። እንደ ስራሽ ቢሆን ጠሌክስ ነበር እምልሽ። አዎ እንደውም እንደሱ ሳይሻል አይከርም። እባክሽን እባክሽን፣ እራሴን ላስታምበት። ጠሌክስ ተይ። ምን ማለት ነው ደግሞ ጠሌክስ? አቆላምጨልሽ ነው እኔ ሆኜ፣ እንጂ ጠላት ማለት ነው። ምን እኔ አሁን ቆይ፣ እኔ ምን አደረግኩ? ለምንድን ነው የምትነዘንዘኝ? ታጠብ እንጂ ወደቃል ኮ ቢሆንስ፣ ለመውደቀ መንስኤ ከሆንሽ በቃ አይደለም ነው አንቺ ስላልጣልሽ እኔ ተናደርሽ፣ ቆጨሽ እን በመትረፌ። ተይኝ እባክሽን፣ እኔ ራሴ እየጠዘጠዘኝ ነው። አንቺ ተጨማሪ አትጠዝጥሽ። የራስ ጉዳይ ነው። አሁን የራሴ ጉዳይ ነው። ልክ ነሽ። አሁንማ የራሴ ጉዳይ ነው። አዎ ምንም አያመጣም። ተይዟል ብለሽ አይደል እንዲህ እምትፈነጭብኝ። እንዳይመስልሽ ግን እንዳይመስልሽ፣ እንደሆኛል አልቀርም፣ መነሳት አይቀርም። አይ እንግዲህ ተወኘ ነው የኔ ወንድም፣ እሱንም ነው የኛ ነው አሁን ለምሳሌ በስንቱ ወቅታው የሚባለውን የሬዲዮ ፕሮግራም አዘጋጅ አወቀው? አዎ እሱ እኔ በግሌ እሱ የፕሮግራም ይዘቶቹ በጣም ይመችኛል፣ እንዲሁ በደፈናው ስናየው ማለት ነው። በስዬ ምንድን ፕሮግራሙ የወደድኩበት ትልቁ ምክንያት የህብረተሰቡን ችግር ለመፍታት የሄደበትን ርቀት ካየው በኋላ ነው። ነገር ግን ከዚያ ፕሮግራም በስተጀርባ ህብረተሰቡ ያላወቀው ትልቅ ድብቅ የሆነ ነገር አለ። መቼ ረዳልኛል? ልፋቴን መች ያውቃል? እሱ ምንድን ነው፣ ፕሮግራሙ ችግርን የሚቀርፍ ይምሰል እንጂ ህብረተሰቡን ባለማወቅ ወደ ምስጢራዊ ሴራ የሚያስገባ መሆኑን ደርሼበታለሁ። እሱ ምን መሰለህ፣ አሁን ለምሳሌ ከፕሮግራሙ መጣ። ፕሮግራሙ ሲጀምር ለምን ለምን ለምን ሶስት ጊዜ ነበር? ልብ ብላ አዳምጠኝ። ሶስት ጊዜ ትልቁ ሚስጥር ያለው እዚህ ጋር። ለ የምትለዋን ፊደል ከሀ ከሃ ጀምረን ወደ ታች ስናነባት ሁለተኛ ፊደል ሆነ እናገኛለን። ለምን የሚለውን ፊደል ሶስት ጊዜ ሲጠራው፣ ለን ሶስት ጊዜ ይጠራታል። ሦስትን ሁለት ጊዜ ስናበዛው ስንት ሆነ? ስድስት። ከዛ በመቀጠል መሙሚማሜ ምን ስንቆጥራ ስንት ሆነች? ስድስተኛ ፊደል ላይ እናገኛታለን። ምን ስናነባት ደግሞ እዛው ስድስተኛ ፊደል ላይ እናገል ስለዚህ ስድስት ስንት ስንት ጊዜ ይሏል ሶስት ጊዜ ይሄ ማለት እንግዲህ ምንድን ነው ስድስት ስልሳ ስድስት የሚለውን ቁጥር በእጃዙር የትውልድ አይምሮ ውስጥ እየቀረጸ ነው ይሄ ደግሞ እጅግ በጣም አስነዋሪ እና በጣም የሚያሳፍ ያለው ነገር ግን ገብቶሻል ኢሉሚናቲ ነህ እያለ እኔ ለምን ደግሞው እንደዚህ ነገር እንዴት እኔ ሰውየው ሲያወራ ግን የሆነ ስሜት የሚሰጥ ነገር አለው። ኧረ ስሜት ሰጠሽ ማለት ነው። አንቺ አምነሽዋል ማለት እኮ ነው ወይ? በስ ይሄ ለኔ እና አላልኩህም አልሽ እንጂ ይኸው ፊትሽ እኮ ያስታውቃል። ፊትሽ ላይ ያለው ጥርጣሬ እኮ ያስታውቃል። ስሜስ ክብሬስ ሌላውን በአደባባይ ያከበረኝ ህዝብ

ተደፈራለ ተገድያለ፣ በነብስ ድረስልኝ ብላ አጣድፈው የጠራኝ ምን ነው? ምን ገጥሞ ነው እንደዚህም ተዋርጅ አላቅም። እስኪ ቁጭ በል ነው፣ ምን ኢንስፔክተር ቸኮል፣ እንዴት ነህ? በኮድ የሆነ ነገር የምን ኢንስፔክተር ቡና ላፍላል? አይ ጠጥቻለሁ። አይ፣ አረ እኔ ምንም አልፈልግም። ሂሩት አውቀው ነበር። በሕግ ቁጥጥር ስለ ምን ነው? ምንም ቢሆን እኮ ልጆችሽ አባት ነው። እንዴት እንደዚህ ታደርጊያለሽ? ይሄን ካንቺ አልጠብቅም በእውነት። በእውነት ሂሩት እንደዚህ ምን አድርጌ ነው? አካሉና ጉድ ለእሱ ምን አድርጌ ነው? አንተ እሷ ነች። ብያለው እንዴ? አሁን በኮ- አላልከኝም እንዴ? አምቦይ ነው እና አጄ ምን ሆነ? ነው ሻወር ቤት ወድቄ እና ሻወሩ ለከሶ ነው ተደፍራሉ ብላ አጣድፈ ጠራኝ። እስከ አብራራ ልመቼ ፋታ ሰጠኝ እንዴ እንዴ? እኔ እኮ ግራ ገባኝ። ታዲያ ምንድነው? እሺ ምንድነው ጉዱ? ምንድነው የተፈጠረው? ኢንስፔክተር ቸኮልኩ ነገሩ አልገባውም መሰለኝ። በሲ ቸኮል ምን መሰለ? ይኸውልህ በሲ ያለህ አካላዊ መደፈር ሳይሆን ስነ ልቦና የመደፈር ነው። እንዴ ስነ ልቦና ይደፈራል እንዲ? ደግሞ ግጥም አድርጎ ነው። ቀላል ይደፈራል እንዴ? አንተ ስነ ልቦና ተደፍሮ አያውቅም እንዴ? እኔ እንጃ። እኔ ልጆኜ ሊሆን ይችላል። እኔ ግን አዋቂ ሆኜ እኔ ገጥሞኝ አያውቅም። ግን እስቲ አንተ እንዴት እንደተደፈርክ ተደፈርክ ንገረኝና ምናልባት እረዳው ይሆናል። በቃ በቃ ማለት ይሄው ነው። አዎ ይሄው ነው። ምን ነው አነሰብህ? አይ እሱ ሳላነሰም ድንገት፣ ግን ምን፣ ምናልባት ከጋዜጠኛው ጋር የግል ፀብ አላችሁ እንዴ ማለት፣ ከዚህ በፊት እኔ አይቸውም፣ ተገናኝተንም እንኳን አናውቅም። የቡድንስ ምን ፀብ፣ አይቸውም አግኝቸውም አላውቅም እያልኩ ምንድነው የምታደርገኝ እንዴ ምን ሆነ ነው? ከዚህ በፊት አላየሁም ማለት እኮ የቡድን ፀብ የላችሁ ማለት እኮ አይደለም እንዴ። ለምጠይቅ ጥያቄ ብቻ አዎ ወይም አይ እያልክ ብቻ መለስ፣ ስራዬን አታበላሽ። አይ ምን፣ አይ የቡድን ፀብ የለንም። ይሄ ነገር ትንሹ ስብስብ ነው ግን፣ ዝም ብዬ ስጠረጥር ይሄ ነገር አሉባልታ ነው የሚሆን። በሉ እኔ ልጄን ልጠብ፣ ሂጂ ሂሩቴ። ለጥያቄ ስንፈልግሽ ትመጫለሽ፣ ምንም ችግር የለም ጥራይን። ብቻ እና ምን አልከኝ? ምን አልኩ ሰውየውን ከገባበት ገብተ ማንቁርቱን አንቀት አመጠዋለ ወይስ በግሌ የራሴን እርምጃ ልውሰድ? እንዲ ምነካ በስንቱ እንዲ በዚህ ባሉ ባልታ ዘመን የሰው ማንቁርት ምን አስያዘ? አርፈ ልጆችን ብታሳድገ ይሻላል። ይሻላል፣ አዎ ይሻላል። እንዲ ሰውየው ከአላማው አንተን በመዝለፍ እሱ ታዋቂ ለመሆን ፈልጎ ነው እንጂ ለሌላ ነገር አንተን አለ ብትስማሙም፣ ነው ነው ደሞ የሚሻለው። ይማ ማደርገውን አቃጣ አይ፣ ተው፣ ተው፣ ተው፣ ተው። ስሙንማ በሬድዮ እንዳታነሰው። የባሰ ሰውየው መነጋገሪያ ነው የምታረገው። ተው፣ እንደዚህማ እንዳታረገ። የሱን አላማ ነው የምታሳካለህ። እኔ አሁን ሊድ ስራ አለብኝ። ደህናዋል፣ ደህናዋል። እንትን በስንቱ ቅድም ሂሩትን በህግ ቁጥጥር ስር ነሽ አልኳት። በስተት ስለሆነ ነፃ እንደሆነች ንገራት፣ በስተት እንደሆነ ንገረል። አይገርምም ግን የዛሬው ቀን ለካ በትንሹም በትልቁም ሲዶክከኝ የነበረው ለካ የባሰውን ምን የባሰውን ባሰውን ብዬ ያቀሏለሁ። የከፋውን ሊያሰማኝ ሲያመቻቸ ይኖሯል ወይ? ዛሬ እኔ የምልህ እንዴት ብሎ ሲያሰላስል ብሎ ቢያድር ነው እንዲህ ያለ የክፋትና የቅዠት ቀመር የመጣለት? ላሉ ባልታ የተጠቀመበትን የማሰላሰል ብቃት ለአንድ ቁም ነገር አውሎት ቢሆን የሀገርና የሕዝብ ባለውለታ በሆነ ነበር። አንድ የተረዳሁት እውነት ግን የሂሳብ እውቀት ካለ ለምንንም ሆነ እንዴትን አባስተ ደምረ ቀንሰ የፈለከውን ትንታኔ መስጠት እንደምችል ነው። እንጂማ ለምን የሚለውን ቃል እኔ አልፈጠርኩት። ግን ምን አለ በለኝ በራሱ ቻናል ላይ ቀርቦ ተጸጽቻለሁ በስዬ ይቅር በለኝ ባላስብለው ፑ እኔ ሰው አይደለሁ። የማይነካ ሰው መንካቱን ጠንቅቆ ማወቅ አለበት። አለቀ። አዎ አዎ። ምን እባክህ፣ ትንሽ ቢዚ ሆንኩኝ እኮ ተጠፋፋን። ምን ይደረግ ብለህ ነው፣ ትንሽ ስራ በዛብኝ። አሉባልታ በዛብኝ አትልም? ቱሪ ነው አፋን በል። በቃ ሰሞኑን እንገናኝና እናወራለን። አሁን እንግዳ መጥቶብኛል። በል ሰላም። ይቅርታ፣ አይኔ ጌታ አቆዩ አለ። እባክህ፣ ምን ልርዳህ? ምን ልርዳህ? ስታይኝ እኔ እርዳታ የምፈልግ ሰው መስላለሁ? ተረጋጋ፣ ተረጋጋ እንጂ እኔ እንደዛ ማለት ፈልጌ አልክ እኮ ወጣህ እኮ አልክ። ከገባሁ ጀምሮ እያየሁ ነበር። በጣም ንቀት አለብህ እንዴ! ምን ልልህ አይበለኝ። እንዴ! እንዴ! አረ ወንድሜ ተረጋጋ። ምን ሆነሃል ዘርበኔ? አስር ጊዜ ወንድሜ ወንድሜ አትበለኝም። የልብህን ከሰራ በኋላ አጉል ጥሩ ሰው ለመምሰል አትሞክር። ይቅርታ አድርግልኝና የምትለው ነገር ምንም አልገባኝም። አረ ቆይ፣ እኔ እናንተን እንተዋወቃለን። ይህን የተበላበት ሙድኛም አልፈነዋል። መካድ ከተጠያቂነት የሚያተርፍህ ከመሰለህ ተሳስተሃል። ለምን ወደ ጉዳይ አትገባም? ቆይ ምንድን ነው የሆንከው? አንተስ ማነህ? ጭራሽ ቆይ አንተ ግን የምር እኔን አታውቀኝም? ማነህ? ሙት አላወቅሁም። ኧረ ራስህ ድብህ እንበል። ስሜን ያጠፋውን ሰው እንደገና ነፍሴን ሊያጠፋህ ይፈልጋል። የምን ስም ነው? ቆይ የሆንከውን ለምን በግልጽ አትናገርም? በቻናልህ ስላጠፋሁ ስሜኗ፣ ዛሬ ጠዋት በቻናልህ የኔንና የፕሮግራሜን ስም እያነሳ እንደዛ ፊዚክስና ሂሳብ በሚያስንቅ ስሌት ስታካፍል፣ ስታባዛ፣ ስትቀንስ ውለ ባልዋልኩበት ስታውለኝ ቆይተህ አሁን ደግሞ ምንም እንዳልተፈጠረ በስንቱ ማለት። አንተ እንዳትሆን ብቻ አዎ። ምን ነው ደበረ። እንዴት ቻልክበት? በአካል አይተህኝ የማታውቀውን ሰው ያን ያህል ማብጠልጠል፣ ያን ያህል ማዋረድ፣ እንዴት ቻልክበት? እንዲሁ ነውር የሚባል ነገር የለም እንዴ? የሙያ ስነ ምግባሩስ ይፈቅዳል? ይቅርታ አደርግልኝና፣ እኔ በግሌ አንተ ምንም ነገር አልተናገርኩም። እንደዛ መስሎ ከተሰማ በጣም ይቅርታ። ምንም ልረዳ አልችልም። አረ ነው? አዎ፣ በጣም ጥሩ። ዝም ብዬ ሳይ እንዲሁ ደረቅ ቢጤና ከአንተ ጋር መነጋገሩ ጉንጭ ማልፋት ነው። ይኸውልህ፣ እኔ አሁን የምፈልገው ነገር በራስህ ቻናል የተናገርከው ስህተት መሆኑንና ስሜን ጠቅሰህ በህዝብ ፊት በአደባባይ ይቅርታ እንድጠይቀኝ ነው። ይሄ ካልሆነ ካልሆነ። ምን ካልሆነማ? አዎ፣ ካልሆነ ካልሆነማ በቃ ዝም ብለህ እንዲሁ አስከፊ እርምጃ እንደው መወስድ ጠብቅ። ምንድን ነው መወስደው እርምጃ? አሁን ካላሰገርኩ ቢሮ ይለቀውጣ፣ አረ ውጣለኝ። ጥሩ ምለቅ እንዳይመስልህ፣ ምለቅ እንዳይመስልህ። ይሄ አንድ ነገር ልንገርህ። እንደው ኢሉሚናቲ ነኝ ምን ትሆን? ምን ትሆን ነኝ? ምልክታችን ደግሞ ምልክቱን ግን እንደዛ ነኝ። ምን ትሆን? ምለቅ እንዳይመስልህ፣ ምለቅ እንዳይመስልህ፣ አበሳህን ነው የማሳይ። ጎሽ፣ እንደሁም ለቀጣይ ፕሮግራሜ ጥሩ መረጃ ነው የሰጠኝ። ምን አለ ሁሉም ሰው በቅንነት እዚህ ቢሮ ድረስ እየመጣ መረጃዎችን ቢሰጠን የት እንደርስ ነበር? ምን ማለት ነው? ማለትማ እስካሁን ያወራት እያንዳንዷ ነገር በካሜራ ተቀርጻለች። ስለዚህ ከእኔ የሚጠበቀው ቆረጥ ቆረጥ ቆረጥ እያደረግኩ በምስክርነት የሰጠኝን ነገር እንደ ማስረጃ ማቅረብ ነው። ምን ነው ምን ነው ወንድም አንድ ሙያ ላይ ያለን ሰዎች አይደለም እንዴ? እንደዚህ መጨካከል አለን እንዴ? የጉዳዩን አሳሳቢነት ምን ያህል ሴንሲቲቭ ኢሹ እንደሆነ ይታወቅ ቶኝ። በእናት ይሄ ሂሳብ፣ ፊዚክስ የምደምር የምቀንሰው ነገር ቶኝ ባክ እንትናየ። ለዚህ ነው ምብርምብር ውስጥ ላይ ነበር። አዎ ለዚች ልጅ ሞኜ እንደዚህ ነው ምብርምብር እያልኩ አካባቢ ሰው ረብሽ ነበረ። እንደው ከክፋት አትይብኝ፣ ምንም እኮ ክፋት ውስጥ የለም። እንደው ባክ ከክፋት አትይብኝ ስትታይ የሆንከ ዋ ነገር ትመስላለህ። አዎ የዋለ ምንም ነገር እኮ ውስጤ ክፋት የለም። እንትና የምን ምንም ውስጤ የለም። ጥሩ እሺ፣ አንተ ይሄን ዛቻ አናቁ ወይ የኔ ዛቻ? እኔ እለቀዋለሁ አልኩትን፣ ቪዲዮ አጣፋለሁ ግን ሌላ ነገር አስባለሁ ብትል እ ደ ምን ሌላ ነገር እዛ ምን አልደባ ምንም እንዳልተፈጠረ ቁጥር ሁሉም ነገር እዚህ ጋር ያበቃል። በቃ ስሜን ስሜን እርሳው እርሳው። ቀስ እያልኩ አድሰዋለሁ። የት እሄድብኛል አንተም ይሄ የተናገርኩትን ቀስ እያልክ እርሶ። ጥሩ አሁን ጨርሰናል መሰለኝ። እኔም ወደ እስራኤል መለስ፣ አንተም ይተጭ። እሺ እሺ፣ ተመለስ አባዬ፣ ተመለስ፣ ተመለስ። በጣም አመሰግናለሁ። እንትና ይ በቃ ሰላም

ምን ሆነ ነው ምን ምን ደምሱ ላይ ዝም ብላ እየቆመች የመጣሁት ተደብግሬ ቆሮ ስኳት። በቃ አሁን ግባና ቀይር። በቃ ቆንጆ ራት አዘጋጅቼልሃለሁ እ ነው ጥሩ ቀን እንደማታሳልፍ ገብቶኝ ቢያንስ በጥሩ የፍቅር ራት ነው ጥሩ እንጀነሻ አይቋጠርሽብኝ። እሺ፣ ለአንተ ብዬ እኮ ነው። በሊዳ አሁን እሺ፣ አትንዘፍዘፍብኝ። አትንሰፍሰፍ፣ በባዶ ሳህን ምን ያንሰፈሰፈኛል? አትንዘፍዘፍ። አህ አትንቀጥቀጣት እንደፈለግኩ ሰደው። ግባና ቀይር፣ ቆንጆ እራት አዘጋጅቼልሃለሁ፣ በስዬ ደግሞ ቡና ፈላልሃለሁ፣ ይሞቅሃል። በሰላም ነው። ጎሽ ነው ባል የፍቅር እራት እና፣ በስዬ ብትገባሽ ይሻላል። አለን ዘፍዘፍ አይደል? የሴቶች ትልቁ አቅማቸው አንተ ቀኑን ሙሉ ስትገነባ ያልከውን አሉታዊ ስሜት በቅጽበት ወደ አውንታዊ የመቀየር ጥበባቸውን በሴቶች ስለ ሁሉንም ማለት አይደለም። እቺ አለች አይደል? ሁሉን ትታ አንተን የመረጠችው ህይወቷን፣ መልኳን ወጣትነቷን ወደ ጎን ትታ እዚህ ዓለም ላይ ብቸኛ እድለኛ ወንድ እንደሆንክ እንዲሰማህ የምታደርገው የፈጣሪ ስጦታ የሆነችው ሚስት ነው እማወራ እንጂ ብሎ አሰስገሰሱን አይደለም። አይገርምህም? ወደ ቤት ስገባ ከሁሉም በላይ በገዛ መለፍለፌ የዛ የተረገመ ጋዜጠኛ ወጥመድ ውስጥ መውደቅ እያበሳጨኝ ነበር። እሷ ግን ከመቀጽበት ሐዘኔን አረሳስታ ምሽቴን ያማራ አደረገችልኝ።

በዛ ላይ ስለሰራህና ጠንካራ ስለሆንክ ነው፣ ስለአንተ ሰው የሚያወራው ኮራውብህ። በስመ አብ ምን አስፈለገኝ? እሱን ከፈለገ እሱ እኔ ጋ ይምጣ። ምን መውረድ እኮ ነው የፈለገውን ይበል። በስዬ ያመጣሁልሽን አየሽው እንደ አላየሁትም። በስዬ ምንድነው? ምንድን ነው ባለፈው መንገድ ላይ ስንሄድ አንቺ አይተሽ የወደድሽው ልብስና እንደ ቢኖረ ይኖረው ምናምን በስዬ የተቆጨሽበት፣ ዛሬ ገብቼ አፈፋ አድርጌልሽ መጣው። እኔ እኮ አላምነህም በስዬ እውነትን በዚህ ሁኔታ ውስጥ መሆን ስለ እኔ ታስባለህ። እድለኛ እንደሆንክ ይሰማኛል እኮ አንዳንዴ አንዳንዴ ጊዜ ደግሞ ስዬ፣ ደግሞ ስለ አንቺ ማላስብ ነው እንዴ የሚመስልሽ? የልጆቼ እናት ነሽ። አንቺን ለማሰብ ጊዜ አጣለሁ። አንድ ለክቼው ልምጣ ወይ። መጀመሪያ የት ሄድብሻል? ምግቡ የት ሄድብኛል? በስዬ አንዴ ለክቼው ልምጣ። ቴንኪው አመሰግናለሁ። እሺ ልብሴን እንዴታየሁ? አየሁ። ያምራል አይደል? የበስዬ ምርጫ ነው፣ ግን እኔ ወድጄዋለሁ። አንተ ወደድከው? በጣም አመሰግናለሁ። ባልነት፣ አባትነት፣ ሰው የመሆኑ ሀልክ የሚገርም ነገር እኔንም ጨምሮ የአብዛኛው ሚስቶች ጥያቄ መስፈርታችን ላይ የተመሰረተ ብቻ ነው። እስቲ እውነቱን እንነጋገር። እኛ ባሎቻችንን እንዳሰብናቸውና እንዲሆኑልን የምንፈልገው አይነት ሰው እንዲሆኑልን ከመሻትና ከመጫን ውጪ ራሳቸውን ማንነታቸውን ፈልገን አግኝተን በራሳቸው መንገድ እንዲኖሩ ፈቅደን አግዘናቸው እናውቃለን። እነሱም እኮ ያደጉበት የኖሩበት ከእኛ የተለየ ዓለም አላቸው የእኔን ዓለም ብቻ ኑር የሚል ትውልድ ስለበዛ ነው። ትዳር የዋጋ ትርጉሙን አቶ አሰልቺ የሆነው። በስዬ ዛሬ ጥሩ የማይባል ጊዜ ቢያሳልፍም እኔንና ፍላጎቴን ግን አረሳ። የራሱን ችግር ወደ ጎን ትቶ እኔን ማሰቡ ብቻውን የሰው ውሃ ልክ ያስብለዋል።